እንደዚህ ባዳም ነው ኮላ ሄዱ። ያን ነገር ግብር አለ ለምሳሌ ግብር የሚገበር አለ፣ በየወሩ የሚገበር አለ፣ በየሶስት ወሩ በየስድስት ወሩ የሚገበር አለ። ያን ሰው ያን ሄዶ የማይገብር ከሆነ ያለው ሀብቱ በሙሉ ይወድማል። በእውነት ነው የምላችሁ። እኔ እንጃ። አፍታም ሲባል ነው አይዋጠልኝም። የተኛው አፍታም እየጨማለቀ ነው። እኔ ለምን ያየሁትን ነገር ስለሆነ ማለት ነው። ይሄ ፎቅ ሰርቶ የሚኖረው ያንዳንዱ በልጁ ደም ተገብሮ ነው። የልጁን ደም አሳርዱ። እኔ በስመ አብ ወልድ እኔ ለመጥራት እራሱ በጣም ይከብደኛል። የገዛ ልጁ አሳርዱ፣ ደም ተቀብቶ ነው እና አስቡ፣ ደም ተቀብቶ ደሙን ይቀባል። ከዛ በኋላ ብዙ ነገር በዛ ደም ይጻፍለታል። ለቤቱ ታፔል አለም ሰው የሆነ ሆቴል ሊከፍት ከሆነ በዛ ደም በሆነ እንጨት ተጽፎ ሰጠዋል። ያ ነው እንቱ ከስር አድርጎ ነው፣ ከስር አርጎ ከላይ ሌላ ነገር ነው። ታፔል አሰቅሎ ጽፎ የሚሰቅለው ማለት ነው እንግዲህ እኔ ያን ሁሉ ነገር እንኳን አይቼ በጣም በጣም የሚገርም እኔ ያን ሁሉ ለማውራት የሚከብድኝ፣ አሁን ግን ነጻ ስለሆንኩኝ ነው። እግዚአብሔር ይመስገን። ልጅ ጠፋብን ብሎ በየቦታው ያፈላልጋሉ። ህፃን ጠፋብን ብሎ ያፈላልጋሉ። ግን ያ ሁሉ ለምንድን ነው? ለሴጣን ግብር ነው። ለሴጣን ሊገበር ነው የሚወሰደው ማለት ነው። ስለዚህ እና አሁንም ቢሆን ባለም ላይ ያላችሁ ወንድሞች እዚህ ኢትዮጵያም ያላችሁ ስለዚህ ልጆቻችሁን በደንብ አድርጋችሁ ብትጠብቁ ደስ ይለኛል እንደውም ባንክ ጊዜ በጣም ያ እኔ ብዙ አንዳንዴ ሚዲያ መከታተላለሁ ግን ያኔ ያወራሁት ነገር አልቀራም ይው አሁን በየ አሁን በየቦታው አንዳንዴ ብዙ ጊዜ ዩቲዩብ አልገባም አንዳንዴ ግን አይዋለሁ ልጅ ጠፋብን ብሎ ያፋልጋሉ እዚህ ያለበት ያለው ነገር ልጅ ጠፋብን ብሎ በየቦታው በየቤተ ክርስቲያኑ ተጽፎ ይሰቀራል ለጻኑ ልጅ ምናምን ግን ይሄ ሁሉ ምንድን ነው ያሰው ሰርቆ የሚወስደው ለሴጣን ሊገብር ነው እንጂ ለማሳደግ አይደለም እንዴት ብሎ አንድ ሰው ሊያሳድግ ብሎ ልጅ ወስዶ ያሳድጋል? እንዴት እንደዚህ ግን? ያ ሁሉ ለሰይጣን የሚገባ ልጅ ነው። እኔ አሁን ያው ታውቃላችሁ፣ እኔ ብዙ ጊዜ ጠይቃችሁኛል፣ ብዙ ጊዜ ከጎኔ አልተለያችሁም፣ አውቃለሁ ይህን ሁሌም ከኔ ጎን እንደሆናችሁ፣ ሁሌ ከኔ ጎን እንደቆማችሁ አውቃለሁ። ይሄ መቼም መረሳው ነው እና በጣም በጣም እኔ ስናንተ ማውራቱ እንግዲህ በጣም ያው ከባድ ነው እና አንዱ ከጎኔ ተለይታችሁ አታውቁም እና ደግሞ ታውቃላችሁ ያኔ አውቃለሁ እናንተ ሚዲያ የተዘጋ አንደኛም በኔ ምክንያት ነው። እኔም ከወጥቼ ከመጣሁ በኋላ ተዘግቷል። እና እናንተ የምታቀርቡት ነገር በጣም ከባድ ምስጢር ስለሆነ በዛ ምክንያት ነው። እስከ ዛሬ ድረስ በእንዲህ አይነት በባዕድ አምልኮ ውስጥ የሄዱ ሰዎች እንጂ በዛ ውስጥ ኑሯቸውን ያደረጉ ሰዎች እንዴት ነው የኖር ነው እንዴት ነበር እዛ የሚደረጉት የሚሉትን ነገሮች እንደዚህ ፍርጥርጥ አድርጎ የነገረን የለም። ሰላም ዘላለም እንዴት ነህልኝ ወንድሜ እኔ ደህና ነኝ እንዴት ነህ ያው እንግዲህ እኔ በአካል መምጣት አልቻልኩኝም ያው ትንሽ ያለሁበት ሁኔታ ልክ አይደለም እና በጣም ስላመመኝ ለዛ ነው በአካል ያልመጣሁትኝ ያው ለዛ ነው እንደዚህ እንትን ማረግል ቦይስ ማረግል እና በጣም ታሜን ያለሁትኝ በአሁኑ ሰዓት እና ለዛ ነው ያልመጣሁትኝ እና እንዴት ነህ ሁላችሁም ሰላም ናችሁ እና ወንድሜ ዘላለም እንዴት ነህ እኔ በጣም ደና ነኝ እና እንዴት ናችሁልኝ እና እኔ አሁን ያው ታውቃላችሁ ኔ ብዙ ጊዜ ጠይቃችሁኛል፣ ብዙ ጊዜ ከጎን አልተለያችሁም። አውቃለሁ ይህን ሁሌም ከኔ ጎን እንደሆናችሁ ሁሌ ከኔ ጎን እንደቆማችሁ አውቃለሁ። ይሄ መቼ መረሳው ነው እና በጣም በጣም ኔ ስናንተ ማውራቱ እንግዲህ በጣም ያው ከባድ ነው እና አንዱ ከጎኔ ተለይታችሁ አታውቁም እና ደግሞ ታውቃላችሁ ያኔ አውቃለሁ የእናንተ ሚዲያ የተዘጋው አንደኛም በእኔ ምክንያት ነው። እኔም ከወጥቼ ከመጣሁ በኋላ ተዘግቷል። እና እናንተ የምታቀርቡት ነገር በጣም ከባድ ምስጥር ስለሆነ በዛ ምክንያት ነው። እና ያኔም ደግሞ ታውቃላችሁ እኔ ብዙ ማስፈራሪያ ዛቻ ሲደርስብኝ ነው እናንተም ጋር ደውዬ ዝጉልኝ፣ አካውንቴንም፣ ስልክ ቁጥሬንም ዝጉልኝ ብያችሁ ዘጋችሁልኝ። እግዚአብሔር ስጥልኝ፣ በእውነት ነው የምላችሁ። እኔ እግዚአብሔር ስጥልኝ፣ እኔ በጣም ተባብራችሁኛል። እና ደግሞ ከዛ የእናንተ ሚዲያ ወደ አሁን ነው የተዘጋው በዛ ምክንያት እኔም ብዙ ዛቻ ሲደርስብኝ ጊዜ እኔም ራሴን አግልዬ ነበረ የነበርኩትኝ እና በዛ ምክንያት ነበረ እና ራሴን ደብቄ የኖርኩትኝ እና ደግሞ ይህን አክል ከሆንኩኝ ይህን አክል ሕክምና ከወሰትኩ ፀበል ጌ መጥቼ ነበር ያኔ እና በዛ በዛ ምክንያት ለምን ራሴን በቃ እንደ ራሴ ለምን አልሰራም ብዬ ሞከርኩኝ፣ ግን አቃተኝ። እና በአለም ላይ ያላቸው ኤት ወንድሞቼ ሁላችሁም ታውቃላችሁ ያኔም ተናግሬ ነበረ እና ያኔ በጣም ትልቁ ችግሬ ኩላሊት ነበረ። በጣም የሚያመኝ ኩላሊት ነበር። ያው ሁላችሁም እንደምታውቁትኝ ማለት ነው ኩላሊት ነው እና ደግሞ እኔ አሁን ይሄ ኩላሊት ደግሞ የህክምና ጉዳይ አይደለም እና በጣም አስደንጋጭ ነገር ነው የሚሰማውትኝ እና ባለፈው በጣም ሲያመኝ ደም ሲያሸናኝ ጊዜ ደግሞ ደም ሲያሸናኝ ወደ ሐኪም ቤት ሄድኩትኝ። ሐኪም ቤት ደግሞ ሲሄድ ያው የተሰጠኝ በጣም ትልቅ እንትን ነው ፋይል ሰጥቶኛል ማስረጃ እና ደግሞ ከአሁን በኋላ አንተ በዚህ እንትን ማለት ማለት በጣም መታከም አለበት እና እኔ ካለሁበት ነገር ወደ አዲስ አበባ ነው ሄጌ እንድታከም የደረገው። የተጠየኩትኝ ብር ደግሞ እግዚአብሔር ነው የምላችሁ፣ ከአቅሜ በላይ ነው የተጠየኩትኝ ብር። እና ኩላሊት በጣም መስራት ሁላ እስኪያቁም ደርሷል። በጣም ተጎድቷል፣ በጣም ደካም፣ በጣም እንትን ቦታ ላይ ነው ያለው። በጣም ተጎድቷል ተብዬአለሁ። እና ደግሞ ያን ካልታከምኩ ያው እንግዲህ ታውቃላችሁ፣ ያው እንግዲህ ኩላሊት በሽታ ታውቁታላችሁ። እና ደግሞ ከዚህ በፊትም ደግሞ እንዳገዛችሁኝ ከዚህ በፊት ብዙዎቻችሁ አገዛችሁኛል እና ደግሞ እኔ አሁንም ቢሆን ነገራችሁ ነገር እኔ ያኔ አካውንቴን ስል ቁጥር ዘጉልኝ ብያቸው፣ እና እግዚአብሔር ይስጣቸው። ባይዘጉልኝ እኔ ራሴን ደብቄ በአንዶር ኖሮ ብዙ ነገር ደርስብኝ ነበር። ያኔም ብዙ ዛቻ፣ ብዙ ነገሮች ነበሩ። በዛ የተነሳ ነው በቅ ሁሉም ነገር ዘጉልኝ ብያቸው እና ደስ የተወሰኑ ሰዎች ረቶ ነበር በሰአቱ እና ብዙ ሰዎችም ደግሞ እኔ ለመርዳት ቃል ገብቶ ነበረ። በጣም ብዙ ሰዎች ለመርዳት ቃል የገቡ ሰዎች ወንድሞቼ ነበሩ። በዛን ሰዓት ነበረ በቅ በጣም ዛቻዎች ሲያስፈራሩን ጊዜ ያው ከወጣሁበትም አንጻር መልሼ ደግሞ እዛ ነገር ውስጥ ልገባ ነው ብዬ ፈርቼ ደውዬ ነገርኳቸው። እነሱም ዘጉልኝ ሁሉንም ነገር በዛ የተነሳ ነው። እና ያኔ ወደ ጸበል ሄድኩኝ። ጸበል ለብዙ ጊዜ ቆይቼ መጣሁኝ። ከጸበልም በጣም ብዙ ጊዜ ቆይቼ የመጣሁ እና ጸበልም ቆይቼ ከመጣሁ በኋላ እግዚአብሔር ይመስገን መንፈሴ ሁሉ ልክ ነው። ምንም አሁን በቃ ደህና ነኝ። ግን ትልቁ ችግሬ ኩላሊት ነው። ኩላሊት ደግሞ እኔ ከአቅሜ በላይ ምሰራው ስራ ይመስለኛል። ምክንያቱም ከልጅነት ጀምሬ ምሰራው ስራ የጉልበት ስራ ስለሆነ እና ደግሞ ኩላሊቴ በጣም ደክሞብኛል። ያው ታውቁት አላችሁ እኔ ለእናንተ ያነግራችሁ እና ባንጉ ዛረኔ ለብዙ አመት ያው እኔ ሆሳዕና ወንድማችሁ ሆሳዕና ነኝ። ያው ሁላችሁ ታስታውሱኛላችሁ ቤት ተስፋ አድርጋለሁ። ከዛሬ ሶስት አመት በፊት ታውቁኛላችሁ ቀርቤ ነበረ እና ደግሞ ያው በድጋሚ ደግሞ አሁን ካለውበት ሆኜ ነው ሪከርድ ያደረኩላቸው እና መምጣት ስላልቻልኩኝ ነው። በጣም ታሚያለሁ እና ደግሞ በዛ ምክንያት ነው መሄድም ያልቻልኩትኝ እና ከዛን ያው ኩላሊቴ በጣም ዝቅተኛ ላይ ደርሶብኛል። እና ለመታከም የጠየኩትን ብር ከአቅሜ በላይ ነው። እና ያው ያን አይቶ ነው እነሱም መልሶ በፊት የነበረውን እንትኔን መልሶ የዛሬ 3 አመት ወጥቼ ያወራሁበትን ፋይል ለጥፎት ነበረ። ያ ብዙ ሰው ደግሞ በድጋሚ ነው ብሎ ብዙ ሰው ያው ደብሩታል መስለኛል። እና እኔ ራሴ ነኝ በቃ በድጋሚ ለጥፉልኝና ያንንም ቃለ ገብሉኝ ሰዎች እስኪ እርዱኝ ብዬ ነበረ እና በዛ ምክንያት ነበር ያው እኔ መልሶ እንደገና ተለጥፎ ነበር ማለት ነው። ያው የዛሬ ሶስት ዓመት ወጥቼ ያወራሁት ማለት ነው። ስለዚህ አሁን ደግሞ ያለሁበት ሁኔታ እግዚአብሔርን ነው እምላችሁ እኔ በጣም በጣም እኔ ከፍተኛ ቦታ ላይ ነው ያለሁትኝ በጣም ታሞም ያለሁት ልከረለሁም ውስጤ ልከረለሁም በጣም ተጎድቻለሁ። ስለዚህ እና በዓለም ላይ ያላችሁ ቤት ወንድሞቼ ከጎኔ እንድትቆሙልኝ እፈልጋለሁ፣ እንድትረዱኝ እፈልጋለሁ። እኔ በጣም በአሁኑ ጊዜ ታሞም ያለሁ ልከረለሁኝም እና እኔ አሁን ደግሞ እዚህ ጋር እኔ አሁን የመጣሁትኝ እንደ በፊቱ እህት፣ ወንድም፣ አባት፣ እናት የለኝም ለማለት አይደለም። በዓለም ላይ ያላችሁ እህት ወንድሞቼ እኔ ከዛ ሁሉ ጨለማ አውታችሁ አውታችኛል፣ በእውነት ነው የምላችሁ ከእግዚአብሔር በታች ማለት ነው። ከዛ ሁሉ ጨለማ እንግዲህ ያው እህት ነኝ እኔ አሁን ያኔ በጣም ነበረ። እኔ መቼም አይጠፋኝ፣ ያኔ በጣም ለአመታት አክል አልቅሻለሁ። ብዙ ሰዎች ደውሎ ወንድሜ ብሎ ሲያሩኝ እህቶቼ፣ ወንድሞቼ እንደዚሁም ትንሽ ልብሽ እንኳን ደውሉ ወንድሜ ብሎ ሲያውሩኝ በጣም መልቀሻለሁ። በጣም እኔ በህይወቴ አይቼው የማላቀው ደስታ ነው ያየሁትኝ። ምክንያቱም እኔ በፊት ያው አልተማርኩም እና ደግሞ በዛ ላይ ደግሞ እኔ ብዙም ያው ከቤተሰቡም ስለ አላደግኩኝ መረላ በዛ ምክንያት ደግሞ እኔ በጣም ተጎድቼ ስለነበረ እና በቃ ብዙ ሰዎች ደውለው ወንድሜ ብሎ ሲያሩኝ የሚሰማኝ ደስታ እኔ ነበር የማውቀው። በጣም ደስ እና ስሜት ነበረው። በጣም መልቀሻ ነበር። በጣም አልቅስ ነበርኩኝ። አሁን ራሱ ይህን ሳወራ በቃ ይሆናል እንደ ማልቀስልና በውስጤ ዋጣ አድርጌው ነው ምክንያቱም አንዴ በጣም መልቀሻ አለው እንደምታውቁት ማለት ነው። እና ያኔ በጣም ለኔ ትልቅ ስሜት ነበረው። አሁንም ቢሆን እህት ወንድሞቼ፣ ሁሌም በልቤ ያላችሁ አሁን ባደውሉኝም በታናግሉኝም ምክንያቱም እሱም በእኔ ያው ምክንያት በኔ ጥፋት ነው። ያው ማስፈራሪያ ዛቻ ሲደርስብኝ ምክንያቱም ያኔ ያደኩበትን አገር ስም ነበረ በፊት በሱ ስም ነበር ሲጠራ የነበርኩትኝ እና በዛ ምክንያት ነበረ እና ደሞ ያ ስም ደግሞ ለኔ በጣም ትልቅ ዋጋን ያስከፈለኝ እና በዛ ምክንያት ነው። አሁንም በፊት ስም መጠራ ስለማልፈልግ ይሄ በአዲስም ነው። በቃ የመጣውትኝ የተለያየ ሰዎች በኔ ስም ተጠራ እንደዚህ እንደዚህ ስላሉኝ ነው እና በዛ ምክንያት ነው እኔ ስልክ ቁጥሬም ቀይሬ የመጣውትኝ፣ ሁሉም አካውንቴም ቀይሬ የመጣውትኝ በዛ ምክንያት ነው። እና አሁንም ቢሆን እንደፊቱ እህት ወንድም አባት የለኝም፣ አይደለም አላችሁ። በዓለም ላይ ያላችሁ እህት ወንድሞቼ አባት እናቶቼ በእውነት ነው ምላችሁ። በአሁን ጊዜ እንደኔ እድለኛ አለ ብዬ አልገምትም፣ አላስብም። በጣም እኔ እድለኛ ነኝ በኃይለኛው። በእውነት ደስተኛ ነኝ። ምክንያቱም ሁሌም ውስጤ ላይ አላችሁ እህት ወንድም እንዳለኝ በጣም አረጋግጫ አለው። አሁን ያንም ማለት አልፈለግም፣ ለማለትም ደግሞ አልወድም። ምክንያቱም እህት ወንድም በጣም አለኝ። በዓለም ላይ እህት ወንድሞቼ፣ በጣም እኔ ደስተኛ ነኝ በዚህ። ሁሌም በልቤ ያላችሁ ያን ያወራችሁኝ ስለዚህ እና አሁን የጠፋሁትኝ ያው ብዙ ማስፈራሪያ ዛቻ ምክንያት ነው። ያኔም ከወጣሁ በኋላ ብዙ ሰው ሳይረዳኝ ብዙ ሰው ሳያግዘኝ ነው። ሚዲያውም ተዘጋ የኔም አካውንቴም ስልክ ቁጥሬም ተዘጋ። እኔ ዘጉልኝ ቢያቸው እግዚአብሔር ይስጣቸው፣ እነሱም ዘጉልኝ። እና ደግሞ የእነሱ ሚዲያ ተዘግቶ እንደውም የሚጨነቁት ለኔ ነው። በእውነት ነው ምላቸው። በጣም ዘላለም ብትሉ ወንድሙ ዛል እሱም የሚጨነቀው ለኔ ነው። በጣም ነው ለኔ ስለሚጨነቁ፣ የእነሱ ሚዲያ እንኳን ተዘግቶ እኔ ሲጠይቁኝ ኧረ፣ እኔ ሰላም ነኝ፣ በጣም ደህና ነኝ ምናምን ነበር ምላቸው። ምክንያቱም ለምን እነሱ እንኳን ሚዲያ ሰው ተዘግቶ ለኔ በጣም የሚጨነቁ ነበር በጣም ከልክ በላይ ሐበሻ ጫዋታ በእውነት ከሁሉም ይለያሉ። ከሁሉም ለኔ በቃ ልዩ ናቸው። በእውነት ነው ምላቸው እኔ የሚገርማችሁ ነገር ያኔ ራሱ እኔ አንድ ቤት ስወጣ ማለት ነው፣ የነሱን በቃ ገጠም የነሱን ነበር የምከታተለው ማለት ነው። እና ለብዙ ጊዜ እንዶ በቃ የነሱ ሲከታተል ብዙ ጊዜ የነሱ እንትን ከኔ ተመሳሳይ ሆነብኝ ማለት ነው። ምክንያቱም እነሱ የሚያቀርቡትኝ ነገር ከኔ ጋር የተመሳሰለ ስለሆነ ከኔ ህይወት ላይ በቃ እንደውም ቮይስ አረኩላቸው። የሚገርማችሁ ነገር ቮይስ ካረኩላቸው በኋላ በቃ መልሼውላ ፈራው። ከዛ በኋላ እኔ አልመጣም ምናምን በቃ ፈራው ስላቸው ምክንያቱም ያው በእኔ የደረሰው ነገር ነግሬያቸዋለሁ በትንሹም ቢሆን ስለዚህ አንተ በአንቴ የደረሰው ነገር በዓለም ላይ የት ወንድሞቹ በእነሱም ሊደርስ ትፈልጋለህ? ስለዚህ በአንተ የደረሰው ነገር በእነሱ ሊደርስ ካልፈለግከ መተህ ተናገር። አንተ በተናገርከው ብዙ ሰዎች ይድን አሉ። ብዙ ሰዎች ደግሞ ከነዚህ አይነት ስራ እንኳን ይወጣሉ፣ ለመግባትም ያሰቡ ካሉ ያቆማሉ። ስለዚህ መተህ ተናገር። ስለዚህ አንተ በተናገር ስትናገር ብዙ ሰዎች ይድን አሉ ሲሉ፣ እኔም ከራሴ ጋር ቆጭ ሳስበው እውነት ነው። እኔ ያሳለፍኩት አይደለም እኔ ማንንም ሰው ሊያሳልፈው በቃ አልፈልግም። ከሞትኩም ልሙት በቃ ማንንም ሰው እኔ እንደፈለገ ያድርገኝ። እኔ ሞቼ ሌላ ሰዎች ሰዎች ቡድኑን በተሻለ ብዬ ምክንያቱም ያሳለፍኩት ነገር በጣም ከባድ ስለሆነ፣ ታውቁታላችሁ ከሬሳ ጋር ለብዙ አመት መኖር ማለት በጣም ከባድ ነው። ከሬሳ ጋር ሬሳ እያጠብኩኝ ሬሳ እያገላበጥኩኝ ከልጅነት ጀምሮ እስካሁን እስካለሁበት ድረስ ሬሳ ሳገላበጥ ነው የኖርኩትኝ ማለት ነው። ታውቃላችሁ በጣም ከባድ ነገር ነው፣ ይሄ ከሬሳ ጋር መኖር ከሬሳ ነው ያጣሁት። መኖር ማለት በጣም ዋጋ ያስከፍላል። ታውቃላችሁ፣ አያርገውና እንኳን ቤተሰብ ሞቶባችሁ እኮ የሞተውን ቤተሰቦቻችሁ ለማየት እንኳን በጣም ይከብዳችሁ የለ። እኔ ግን ፈልግ የገባሁበት ነገር አይደለም። ምክንያቱም ያኔ ልጆኝ ነው የትኩት በልጅነቴ ነው። ምክንያቱም መጀመሪያ ልጅነቴ ልክ አይደለም። ያው እግዚአብሔር ነው ይሄን ያመጣው፣ እግዚአብሔር ነው። ስለዚህ እኔ ደግሞ እግዚአብሔር ማማር አልፈልግም። እስካሁን ያቆየኝ ለምክንያት ነው፣ ወይም ደግሞ ለእናንተ ይሄን ነገር ለማስተማር፣ ወይ ደግሞ ወጥቼ አሁን እንደዚህ ላወራ ይሆናል ያስቀመጠኝ እግዚአብሔር። ይሄን ያሰብኩትኝ እና ከምንም በላይ ጸሎታችሁ ያስፈልገኛል፣ ጸሎትም አድርጉልኝ። እንግዲህ ከዛ ሁሉ ያወጣኝ እግዚአብሔር ደግሞ አሁን በዚህ ኩራት ምክንያት ደግሞ አልሙትባችሁ እህቶች ወንድሞቼ ነው ይሄም ቀን እግዚአብሔር ብሎ ወጥቼ ማመስገን ነው። በጊዜ ይመጣል እና ደግሞ እኔ መቼም አበሻ ጫዋታ ሚዲያዎችን በጣም አመሰግናቸው። አንድ ከጎን ያልተለኘው ሁሌ ደውሎ ጠይቆኛል። እኔ ደግሞ እነሱ ላለማስጨነቅ ብዬ ደህና ነኝ ነበር ምላቸው። ያው ምክንያቱም ያው አላስጨነቅም ብ ነው እነሱንም። ስለዚህ እነሱ እንኳ ሚዲያ ተዘግቶ ሁሌ ለእኔ ጨነቁ ነበረ። ስለዚህ ታውቁታላችሁ። ዘላለም በአሁኑ ጊዜ ያው ሁላቸው እንደምታውቁት እዚህ የለም። ወንድሙ ነው እዚህ ያለው ዘላለም ወንድም ነው እዚህ ጋር ያለው፣ ያው ነው ወንድሙ ነው በእኔ የምጠራው። እና ወንድሞች እሰለምላቸው። ያው ስለዚህ እዚህ ወንድሙ አለ፣ ከእሱ ጋር ነው ብዙ ጊዜ የምናወራው። ዘላለም ደግሞ በቃ እንደዚህ ያው ዛው ነው፣ አይመችም ከኔ ለማውራት። ያው አንዳንዴ ያው እንደዚህ ሰላምታ ይልክልኛል። ስለዚህ ባካችሁ እና እኔ የሚገርማችሁ በቃ ለመጀመሪያ ጊዜ ወንድምነት የሚባል በእነሱ አየሁኝ። ከዛ በኋላ ደግሞ ይኸው ብዙ የት ወንድም ሰጥቶኛሉ እነሱም በእነሱ ምክንያት ነው እና ከእናንተ የተገናኘሁትኝ። አሁንም ቢሆን እኔ በእውነት አሁን እዚህ ጋር ወይ ስራ ንቄ አይደለም እኔ ሽንት ቤት ለሽንት ቤት ቢሆን ጠርጌ መብላት እችላለሁ። የትኛውም ስራ ንቄ አላውቅም። ምክንያቱም ሬሳ እንኳ ሳጥብ ኖር የል እንዲ ሬሳ ሳጥብ ሬሳ ጭምለቅ ኖር ያለው ያን ሁሉ አድርጌ አያክተኝም። ግን እኔ በጣም የሚገርመኝ እኔ በጣም ከውስጥ የማይጠፋ ምንድን ነው፣ አሁንም ቢሆን ያኔ ሲታረዱ የነበሩ ህጻናቶች ምናምን በውስጥ በቃ ፊት ለፊቴ ይመጡብኛል። አንዳንዴ በህልሜ ይመጡብኛል። በቃ እነሱ እነሱ በጣም የሚከብደኝ እና ይሄ ሁሉ ነገር ሲሆን እጄ ላይ በተቀበረ ነገር ነው እንጂ ህጻናቶች ሲታረዱ አውቃለሁ። ሬሳም ሰዓት ምናምን በቃ ያ ሁሉ ነገር እኔ እንደ ህልም ነበር የማየው። ግን ያኔም ህሊና ንጹህ ነው፣ አይምሮ በጣም ያስብ ነበረ፣ በጣም ማሰብ ችል ነበርኩን በሰዓቱ። ስለዚህ እና በቃ ንጹህ አይምሮ እንዳለኝ አውቃለሁ። ስለዚህ እኔ አሁንም ቢሆን ከውስጥ የማይጠፉት እነኛ ህጻናት ውስጥ ይታረዱ አያለው። ብዙ ጊዜ በቃ ስለማይ ነው። አሁን ብዙዎች ደግሞ ብዙ ሰዎች ደግሞ እኔ እንደምሰማው ምንላሉ? አሁን እዚህ ጋር ኮሜንት ላይ የመጀመሪያ ልጃቸውን ይገብራሉ ምናምን ሲሉ ሰማለሁ። ምክንያቱም ይገበራል እኔ ሰማለሁ። እዛ ሲያወሩ እኮ ከሰውዬ ጋር ሆኜ ሰማለሁ። ሰው አንድ ሰው ሲመጣ ይሄን አድርጉ ይሄን አድርጉ እላቸዋለሁ። እና ደግሞ በህፃን ብቻ አይደለም፣ አንድ ሰው በወንድሙ ይገብራል ወይ በወንድሙ ልጅ ይገብራል። በአጎቱ፣ በቃ በሆነ ዘመዱ ወይ በጎረቤቱም ሊገብር ይችላል። ስለዚህ ይሄ ግልጽ ጉዳይ ነው። ማንም ሰው እንግዲህ ያው እኔ ያን አውርቻለሁ በሚዲያም ቢሆን እኔም ከወጣው በኋላ ብዙዎቻችሁ እንደምታዩት ያው በተለያዩ ሚዲያዎች ያው ሊታዩት ይችላላችሁ። የኔ ግልጽ ነው ይችላላችሁ ብዬ ያስባለሁ። ስለዚህ ይሄ ነገር ባካችሁ አዲስ አሁን ባችሁ ለእናንተም በጣም ትምህርት ነው ይጠቅማችኋል ብዬ ያስባለሁ። እና ይህን ስራ በቃ እና እስካሁን አሁን ራሱ አሁን ከተለጠፈው በኋላ መልሶ ወረላ ደውል ያስፈርም ነው። አሁን ደግሞ እኔ ውስጤ ኖርማል ነኝ፣ ውስጤ መንፈሴ ተስተካክሏል። መንፈሴ ጥሩ ላይ ስለሆን አሁን ማንንም ፈራው ነገር የለም እግዚአብሔርን ብቻ ነው ፈራው። ስለዚህ በዓለም ላይ ያላችሁ ወንድሞቼ፣ እባካችሁ አግዙኝ፣ እርዱኝ፣ ከዚህ ነገር አውጡኝ፣ ልዳን። እና ደግሞ እኔ ያው ቀኔ አልደረሰም ማንም ማለት ቀኔ ከደረሰ ሞት አይቀርም፣ ግን አሁን ያለ ቀኔ ሳይደርስ እነዚህ በዚህ ኩላሊት በሽታ ሆኜ አልሞት። እኔ ገና ወጣት ልጅ ነኝ ወንድሞቼ መውለድ እፈልጋለሁ። እኔ በቃ እህት ወንድሞች አላችሁ። ስለዚህ እናንተ ያልጠየቁት ሌላ ማን ልጠይቅ? ስለዚህ እባካችሁ ባላችሁበት ሆናችሁ አገዙኝ። እኔ ሁላችሁ እንታገዙኝ እፈልጋለሁ። ባላችሁበት ሆናችሁ እኔ ለምን ልጆኝ እንደው፣ በልጅነቴ ብዙ ስቃይ አይቻለሁ። በልጅነቴ እዛ ወስቱ ያሳደገኝ ሰውዬ ልጅ በጣም አሰቃይቶኛል። የሚገርማችሁ እኔ አንም ተናግሬዋለሁ እና በተኛውበት ነው በተኛውበት ሁላ እኔ በኃይለኛ እኔ አሁን ጠዋት ነበር ያኔ ጠዋት ወጣለው። ቢያንስ ስንት ሰዓት ጠዋት ሶስት ሰዓት ላይ ሄዳለው ወይ ስምንት ሰዓት ለምሳ መጣ ለው መለስ ነበር የሚለው። ያኔ እንደውም አንድ ያስታውሳለሁ፣ ክርምት ነበረ። በዛ ክርምት ላይ አጋጣሚ ደግሞ ተኝቼ ነበረ። በተኛውበት ደግሞ በቃ ኃይለኛ ዝናም ዘንሞ የሆነ ኃይለኛ የሆነ መብረቅ ሲጮህ ሰማሁኝና ተነሳሁ። ስነቃ ደግሞ በቃ አጠገቢ አጠቃላይ በጣም ደነገጥኩ እና ደግሞ አጋጣሚ ደግሞ ከኔ ትንሽ ራቅ ብሎ የሆነ በቃ ጭስ ነገር አየሁ። ዝናብ የዘነበው ነው እንግዲህ አስቡ። ጭስ ነገር አየሁ። ይሄ ነገር ምንድን ነው ብዬ ተነስቼ ሲሄድ ያን ቦታ ነው ያውቀዋል ፊሎች ሊሳገድ ቦታው ስለማውቀው ቦታው ስንጥጥጥቅ ብሎ ምናምን ነገር ቦታው ጭስ ይወጣዋል። ጭስ ሲወጣው አይቼ በጣም በቃ የሚገርማችሁ ከኔ ያን አክል ብዙ አራቀም። እግዚአብሔር ነው የምላችሁ እኔ ከኔ ብዙ ያቦታ አራቀም እና ደግሞ ያኔ ማብረቅ መሆኑ አላውቀም ነበር የማግስቱ ነው። ሰዎች መጡና የአካባቢ ልብ ብለ ሰዎች መጡ፣ በቃ ይሄ ነገር ሲያዩ ምን ሲሉ አይቼ በቃ ምንድነው መብረቅ ነው ምናምን አሉኝ። ከዛ ሁሉ ዳንኩኝ ማለት ነው፣ እግዚአብሔር ይመስገን። የሚገርማችሁ ያኔ ፍየል ማግደው በሰዓቱ፣ ሌሎቹ ብዙ ልጆች ቤተሰብ ስላላቸው አባትና ስላላቸው ማለት ነው እነሱ ትንሽ ሳጠብቁ ያስገባሉ። እኔ ግን ቀን ሙሉ እዛ ነበር ምለው። ምክንያቱም ለኔ ማን አዝንኛል? እኔ ደግሞ ለእኔ ማን ነው እንደዚህ እዛ ጫካ ውስጥ ለምን አውሬም እንኳን ቢበላኝ ለኔ የሚያዝነኝ ሰው የለም። ብዙ ጊዜ የቀበሮ የሚባል ራሱ እኔ ብዙ ጊዜ እንደው እንደዚህ መቶብኝ ሁላ ብዙ ጊዜ አውቃለው። አንድ ጊዜ እንደው አንድ እንትን ፍየል ሞታብኝ ማለት ነው፣ ፍየሏ ሞታብኝ። እኔ የሰውየው ልጅ በጣም መጥፎ ልጅ ነው እና ደግሞ እሱ በጣም ያሰቃኛችን የሞተር የሳ አሸክሞኝ ያዞረኝ። የሞተን ፍየል ደግሞ ተሸከም ብሎ እንደገና አስቀምጦት ሁላ የማግስቱ ተሸከም ይሄን ነገር በቃ ተሸከም። ለምንድን ነው የሞተው ደሞ አንተ የት ነበርከ ምናምን ብሎ እና ይሄን ሁሉ አረሳው። እኔ ብሞት ኑሮ ያኔ በዛ መብረቅ ሞት ነበርኩኝ። ግን እግዚአብሔር ይሄን ሁሉ ያመጣብኝ እና ይሄን ሁሉ ያመጣው ለምክንያት ነው። ስለዚህ እስካሁን ድረስ አለው፣ ይሄን ሁሉ ነገር አሳልፊ አለው። እኔ አሁን ብዙ ነገር ያኔ ልጆን ያሳለፉት ነገር አውራ ብትሉኝ እኔ አላስታውሰውም። ማውራትም ደግሞ በቃ አሁን እኔ በቃ በደምብ ማስታውሰው ነው ማውራት ለማውራው እንጂ እኔ እያንዳንዱን ላውራ ብል እግዚአብሔር ነው ሰዓት ማይበቃም። በጣም ረጅም ሰዓት ይፈጃል። አንድ ሰው ደግሞ ልክ የህይወት ታሪኩን ላውራ ብል ብዙ ሰዓት ይፈጃል። እኔ ያሳለፍኩት አጠቃላይ ከልጅነት እስካሁን እስካለሁበት ድረስ ብዙ ስቃይ አይቻለሁ። ግን መቼም ያ ሁሉ ደግሞ ስቃይ ያስረሳችሁኝ ደግሞ በአለም ላይ ያላችሁ አይት ወንድሞቼ ናችሁ። ወደ ሚዲያ ወጣው አገዛችሁኝ፣ ወንድሜ ብላችሁ ጠራችሁኝ። በቃ ቤተሰብ የለኝም ብዬ ያሰብኩት ነበር፣ ያ ሁሉ ጠፋ። የቤት እቃ አሟላውኝ። ግን አሁን ደግሞ ይኸው የቤት ቃይን ብዙ እቃ ሽጬ ነው አሁን ወደ ህክምና የገባሁትኝ ያለሁትኝ። በጣም ሲያስቃኝ። አሁን በየሳምንቱ ሄጄ የሆነ ማሳገሻ መርፌ እወጋለሁ እና ደግሞ በሱ በሱ ነው ሀይል ያለሁትኝ። ስለዚህ አሁን ያለሁበት ደረጃ በጣም የመጨረሻ ደረጃ ላይ ደርሻለሁ። እባካችሁ አግዙኝ፣ ባላችሁበት ሆናችሁን። አሁን በጣም ሪቦኛል፣ በጣም ደክሞኛል ስለዚህ ይባካቸው አሁን በጣም ሪቦኛል በጣም ተከፍቻለሁ በአሁን ጊዜ ሄጄ ሁላ በአሁን ጊዜ አንዳንዴ ትንሽ ሲሻለኝ ወደ ስራ ቦታ ሄድና ያቅተኛል እና ደግሞ አሁን ደግሞ ምንድን ነው የማደርገው ብዙ ጊዜ ቤተክርስቲያን ላይ ሄጄ እዛ ጠዋትም ከሳትም ምሳ እንደዚህ ራት በቃ ወደ ማምሻ የሚያምጡ ሰዎች አሉ እሱን ተቀብዬ ነው ብላ ብዙ ጊዜ ማለት ነው እና ደግሞ በዚህ ምክንያት ነው ስለዚህ እኔ እንደውም እዛ ተቀቤ ይውላ ለመብላት ከብዶኝ እዛ የሚቀበሉ ሰዎች አሉ፣ እዛ የቤተ ክርስቲያን አስተናጋጆች፣ ለእነሱ ለአንዳቸው በቃ እንደዚህ የሆነ በቃ አሞኛል እንደዚህ ኩራ ቤትኛን ቢ ፋይል ሳይቻቸው ማስረጃ ከዛ እንደው እኔ ባልመጣ ራሱ ያስቀምጡልኛል እና የአንድ ወስጄ ወስጄ መብላት ጀምሬያለሁ በአሁኑ ጊዜ እና እናንተ ያላችሁ በጣም እንዳልካፋ ይባካችሁ። እኔ አሁን ሞት ማንንም ሰው ቢሆን ከሞት የሚጠርፍ የለም። ቀኑ ከደረሰ ማንንም ሰው ይሞታል። ስለዚህ እናንተ ለኔ እያላችሁልኝ እኔ አልሙትባችሁ። ወንድማችሁ ሆሳዕና ነኝ። ስለዚህ ለብዙ ዓመት ብዙ ስቃይ ያየሁት ሰው ነኝ። ከልጅነት ጀምሮ በጣም ብዙ ፈተና ብዙ ስቃይ አይቼ ነው እስከዚህ የደረስኩት። እግዚአብሔር ይመስገን። ስለዚህ ክብር ለመድኃኒዓለም እና እናንተ ያላችሁለኝ ለኝ እኔ አይክፋኝ እናንተ ያላችሁ እኔ አይራበኝ ባካችሁ አይታችሁ አትለፉኝ በቃ ማናችሁም ወን እና ደግሞ በቀድሚያ ጸሎትም አድርጉልኝ በጸሎትም አግዙኝ ባላችሁ ቦታ ሆናችሁ ጸሎትም አድርጉልኝ ጸሎት ልታደርጉልኝ ፈልጋለሁ እና ሁላችሁም ጸሎት አድርጉልኝ። በተቻላችሁ አቅም እኔ አንድ ብር ለምትሆኑም ለኔ ዋጋ አለ። ተባካችሁ ምንም በቃ እኔ ትንሽ ነው የምትበሉ። በአሁኑ ጊዜ በጣም በጣም የመጨረሻ ደረጃ ላይ ደርሻለሁ። ስለዚህ ይኸው የተሰጠኝ ፋይል እንዲህ በሆነ ሰዓት ላይ ራሱ ላሳያችሁ እችላለሁ። ግን እዚህ ጋር በቃ ብዙ ነገር ስሜ ያለ ፎቶ ብዙ ነገር ነው ያለው። ስለዚህ ያን ላይ ራሳያችሁ እችላለሁ። ስለዚህ እባካችሁ ባላችሁበት ሆናችሁ አገዙኝ፣ እርዱኝ። እኔም ደግሞ አንድ ቀን እግዚአብሔር ውሎ ብሎ ወጥቼ እናንተ ላመሰግን ይችል ይሆናል፣ ያው ካቆየኝ ማለት ነው። ወጥቼ እንደዚህ ያው ድኛ አለው ተሻለኝ ብዬ ላወራ እችላለሁ። ሐኪሙም ደግሞ ያለኝ እርፍታ አስፈልጋል ጉልበት ስራ እንዳሰራ፣ ስለዚህ ህክምና ደግሞ ካደረከ ገና ልጅም ስለሆንክ ትድን አለ፣ ገና ትድን አለ። እና ካልተከምከ ደግሞ ኩላሊት በጣም ስራ ያቆምና ወደ ሞት ደረጃ ትሄዳለህ። እና በጣም ተብያለሁ። ስለዚህ የባካችሁ እናንተ እህት ወንድሞቼ ይሄ የመጨረሻ ይሄ የመጨረሻ ነው የምለምናችሁ፣ ለመጨረሻ ጊዜ ነው። እኔ አላቅም ዛሬ ልሙት ነገ አላቅም። ብቻ ታደጉኝ፣ ከዚህ ነገር አውጡኝ፣ እና ደግሞ አግዙኝ የባካችሁ ከዚህ ኩላሊቴ ልዳን። ይሄ የጸበል ጉዳይ አይደለም፣ ጸበል ሞክሬ አለሁ ብዙ ጊዜ። በጸበል ደግሞ ድኛለሁ፣ እግዚአብሔር ይመስገን። በጸበል በጣም ብዙ ነገሮች ተፈውሻለሁ፣ ብዙ ነገር ድኛለሁ ግን አሁን ደግሞ ኩላሊቴ ይኸው ደም ያሸናኝ፣ በሳምንት ቢያንስ ሶስት አራት ቀን ምናምን ደም ሸናለሁ። እና በጣም ከባድ ነው። እኔ የሰው ልጅ ካልሰራ መብላት አይችልም። እኔ ባያመኝ ኖሮ የሆነ ነገር ባልሆን እንደዚህ ባይከፋኝ ኖሮ ማለት ነው፣ በራሴ ግምት እኔ በራሴ ግምት ማለት ነው። እና ብዙ ጊዜ በብዙ ችግር ስላደግኩኝ ነው። እና ደግሞ ፊቴ እራሱ ያልታየው፣ ምክንያቱም አሁን አንድ ሰው ፊቴን ቢያዩ ኖሮ በፎቶ ብዙ ነገር ይሰራል። እንደዚህ ቢለቀቅ ኖሮ ብዙ ሰዎች እኔ ያጠቁኛል። እና እኔ ያኔ ብዙ ሰው ያስፈራሩ ሰዎች በዚህ ስራ ላይ ያሉ ሰዎች ናቸው። ምክንያቱም እዚህ ስራ ላይ እጃቸው ያለ ሰዎች ናቸው። እኔ ደውሎ ላ ብዙ ነገር ያስፈራሩ። እንደው የሚገድማችሁ ብዙ ብር እነሱ ይሄን ነገር አስጣፋ። በቃ ብዙ ነገር ተብያለሁ። እኔ ደግሞ በአለም ላይ ያሉ ኢት ወንድሞቼ እንዲማሩበት ስለመፈለግ ነው። አሁን ይሄ አሁን እራሱ የከተለቀቀ በኋላ ደውሎ ላ እኔን ወስጡ ያሳደገኝ ሰው ቤተሰቦች ደውሎ ያስፈራሩ ነው። አሁንም እኔ ነገር የለም እግዚአብሔር ብቻ ነው የምፈራው። ስለዚህ እነሱ ራሱ ይሄን ነገር እንዳቆም እና ደጋግሞ ነግሮኛል ማለት ነው፣ ይሄን ስራ የቅርብ አቁም በቃ እና ደግሞ ተብዬ በጣም ያስፈራሉኝ ነው። እና የሚገርማችሁ ወርቀ ፈራው ሚዲያ ላይ ቀርቤ ነበረ እና ወርቀ ፈራው ሚዲያው ራሱ እና እዛም የቀረኩትኝ ማለት ነው ያው እነሱ ናቸው እነሱ ባመቻቹልኝ ነው ያው እዚህ ጋር የዘላለም ወንድም አለ ብያቸዋል እሱ ነበር እዛም እንድቀርብ ማለት መቅረብ ሰው በስልክ ነበር ያወራ ነው እሱ ለእኔ ያመቻቸልኝ እንደዚህ በአካል ነበር ልናወራ ያፈለገው እነሱ ደግሞ እሱ ደግሞ ወርቀ ፈራው ደግሞ በስልክ ነበር ያወራኝ በስልክ ነው ያወራ ነው ያው እዛም ደግሞ አካውንት ከተለጠፈ በኋላ እግዚአብሔር ምንም ያገዘኝም ሰው የለም እና ያን በቃ ምክንያት ብዙም እዛ ሰው አላገዘኝም ማለት ነው እዛ ወርቀ ፈራው ሚዲያ ላይ ማለት ነው እዛ አካውንቴ ብቻ ያለው በአንጉዜ ደግሞ ሰው ስልክ ቁጥር ደግሞ ደውሎ ካልጠየቀ በስተቀር ማንም እንደዚህ ሰው ሊረዳ ፈቃደኛ አይሆንም። እና እነሱ ነበረ ተባብሮኝ፣ እዛ ስልክ ቁጥር የሰጠው ደውሎ አውርቶኝ ነበረ። እና እዛም ብዙዎቻችሁ እኔ ኮሜንት ላይ ስትጽፉ እንዴት የመጀመሪያ ልጃቸውን እንደሚያመጡ በምን ያውቃል ስትሉ ነበር። ምክንያቱም እኔ እዛ ይሰማለሁ ሲያወሩ ስለምሰማ ነው። እና እኔ በጣም እሰማለሁ እዛ። እና ደግሞ ብዙ ሰው ደግሞ ትክክለኛ ማስረጃ ያስጠን ትላላችሁ። እኔ ከማየት በላይ ምን ማስረጃ ላምጣ ታዲያ? የተኛው ማስረጃ ላምጣ? እኔ ያየሁትኝ የኖርኩበትኝ ነው። ስለዚህ እንዴት ነው ታዲያ ምን ማስረጃ ያመጣለሁ? እና ደግሞ አስቡት እስኪ መጀመሪያ ስወጣ ያገኘ ሰው የሁሉ ስንት ነገር ነበር። ስለዚህ ከዚህ ከሚያየት በላይ ምን መረጃ አለና ነው ታዲያ እኔ ሌላ ምን መረጃ አመጣለሁ? ሁላችሁም እንደምታውቁት ማለት ነው። ስለዚህ እዛም ቀርቤ ነበር፣ ያው ኮሜንት ላይ ስላየሁት ነው። ያው ልክ ናቸው። ያው እኔም እዛም ደግሞ ለማውራት ደሞ አልተመቸኝም፣ እና እዛ ብዙ አላወራሁም። ምክንያቱም እዚህ እንትና በለምባ አድርጌ ተንትዬ ለማውራት ደግሞ በስልክ ላይ ስለሆነ አልተመቸኝም ነበረ። አልፌ አልፌ ነው የተናገርኩት እዛ ማለት ነው። ማለት ነው አይመችም እዛ በስልክ ያወራ ነው ማለት ነው። እዛ ወርቅ ፈራው ሚዲያ ላይ በስልክ ስለሆነ ለማውራትም ስላልተመቸኝ ሰጥቼኝ በቃ ብዙውን አልተናገርኩኝ በቃ ብዙ ደግሞ ማውራትም ምቾት ስለማይሰጥ ማለት ነው እና በዚህ ገጠማኛው ታውቃላችሁ እኔ የሰው ስጋ የሰው ስጋ የሚበሉ ጭራቆች አሉ ብዬ ነበር እ የሚገርማችሁ ይህ ሁሉ ነገር እንኳን አይቼ አሳልፍ ያውቃለሁ የሰው ስጋ አዳድስ እንዲህ ሬሳ የሆነ ሲሞት ሄዶ አንቆፍሩ ለእኛ ያመጡልናል ብያቸዋል አለ ግን ያ ሬሳ አንድም የሚጣል የለም በቃ አንድም ከዛ ሬሳ ላይ የሚጣል የለም ምክንያቱም ይሸጣል ነው ያ ሬሳ ይወስዱታል በቃ፣ የሰው ሥጋ የሚበሉ ሰዎች አሉ። ጭራቅ ስማቸው ጭራቅ ነው የሚባለው። በቃ እዛም በጭራቅ ነው የሚጠሩት ማለት ነው፣ ስማቸው እራሱ ማለት ነው። እና ስለዚህ ያን ሁሉ ነገር አሳልፍ ያለው እና ሬሳ ሳጥብ የኖርኩ ሰው ነኝ። ከልጅነት እስካሁን ድረስ የጉልበት ስራ ስራ የኖርኩትኝ። ከዛም ከመጣው በኋላ የጉልበት ስራ ነው የምሰራው። ብቻ እኔ ቢያንስ ለግማሽ ዓመት ያክል ረፍት አድርግ ያለው እግዚአብሔር ይመስገን። እናንተ በአገዛችሁ ረፍት አድርግ ያለው በጣም ያኔ ልከን ነበርኩ፣ ታምሜ ነበር እና ወደ ጸበል ሄድ ነበር። ጸበል ሄጄ ቆይቼ የመጣው ከዛ በኋላ ደግሞ በጣም ራሴ ያሳመንኩኝ ቤት ተከራዩ እንደ ሰው ቤት ተከራይቼ መኖር ጀመርኩኝ። ከዛ በኋላ በቃ እንደ ሰው መኖር ጀምሬ ነበር በሰዓቱ። ግን አሁን አሁን ደርሶ ያው እግዚአብሔር ነው እንግዲህ ይሄን ሁሉ ያመጣው ለምክንያት ነው። ከዛ በኋላ ደግሞ ይኸው አሁን አሁን ደርሼ ደግሞ በጣም ያው ችግር ላይ ወደኩኝ። በጣም ታሜ ያለው ወንድሞቼ፣ እና አሁንም ቢሆን እኔ እናንተ በዚህ ነገር ብትማሩበት እና ብዙም ሰው ደግሞ ወደዚህ እንኳን ለመሄድ እንኳን ያሰባው ካለ ራሱ ከዚህ ነገር እንዲቆጠብ እንዲወጣ እፈልጋለሁ። ማንም ሰው ይሄን ማሰብ የለበት እግዚአብሔር ነው የምላቸው። ይሄን አስቦ እዚህ ገብቶ የወጣ ሰው መጨረሻው አያምርም። የፈለግ መፍታም አይሆንም። የፈለግ የፈለገ መፍታም ነው ነው ነው። ከዛ ይጠፋል መጨረሻ አያምርም። ስለዚህ ይሄ ነገር አሁን እንደዚህ ለምሳሌ አንድ ሰው እንደዚህ ባዳምሎ ኮላ ሄዱ ያን ነገር ግብር አለ። ለምሳሌ ግብር የሚገበር አለ በየወሩ የሚገበር አለ፣ በየሶስት ወሩ በየስድስት ወሩ የሚገበር አለ። ያን ሰው ያን ሄዶ የማይገብር ከሆነ ያለው ሀብቱ በሙሉ ይወድማል። በእውነት ነው ምላችሁን። ያሁንም ቢሆን የትኛውን እኔ እንጃ ሀብታም ሲባል እኔ አይዋጥልኝም። የትኛው ሀብታም የተጨማለቀ ነው እኔ ለምን ያየሁት ነገር ስለሆነ ማለት ነው። ይህ ፎቅ ሰርቶ የሚኖረው እያንዳንዱ በልጁ ደም ተገብሮ ነው። የልጁን ደም አሳርዶ እኔ በስመ አብ በወልድ እኔ ለመጥራት ራሱ በጣም ይከብደኛል። የገዛ ልጁን አሳርዶ ደም ተቀብቶ ነው። እና አስቡ ደም ተቀብቶ ደሙን ይቀባል። ከዛ በኋላ ብዙ ገደረ፣ በዛ ደም ይጻፍለታል። ለቤቱ ታፔል አለ። ሰው የሆነ ሆቴል ሊከፍት ከሆነ በዛ ደም በሆነ እንጨት ተጽፎ ሰጠዋል። ያ ነው ከስራ አድርጎ ነው፣ ከስራ አድርጎ ከላይ ሌላ ነገር ነው። ታፔል አሰቅሎ የሚሰቅለው ማለት ነው። እኔ ያን ሁሉ ነገር እንኳን አይቼ በጣም በጣም የሚገርም እኔ ያን ሁሉ ለማውራት የሚከብድ፣ አሁን ግን ነፃ ስለሆንኩኝ ነው። እግዚአብሔር ይመስገን። እና አሁንም ቢሆን ከውስጤ የማይጠፉት እነኛ ህጻናቶች፣ አሁን ህጻናት ሳይ በጣም አረግሳለሁ። በጣም ነው የሚሰማኝ በጣም በጣም ውስጤ ተጎትቶ ነው ያለው በጣም ነው በቃ ህፃን ሳይ ምናምን በጣም ይሰማኛል በቃ ብዙ ጊዜ በኤልሜው ላይ አመጡብኛል እነኛ ላይ ህፃኖች ማለት ነው እና ደግሞ ህፃን ሲባል አንድ ሰው የራሱ ልጆች የሰው ልጅ ያመጣል የጎረቤት ልጅ ያመጣል እና በአሁኑ ብዙ ጊዜ ልጅ ጠፋ ሰው ልጅ ጠፋብኝ ብሎ አፋልጎኝ እንደዚህ ከትምህርት የተነሳብኝ አብዛኛው ሰው የሚወስደው ለሌላ ሀገር ሲጀመር አንድ ሰው ልጅ ማሳደግ ከፈለገ ከማደጎ ወስቶ ያሳድግም እንዴ ግን ያው ሁሉ ሊገበር ነው ለሴጣን ሊገበር ነው ያን ልጅ የሚወስዱት ማለት ነው የጎረቤት ልጅ ይወስዳሉ የዘመድ ልጅ የቤታቸውን ልጅ እና ይሄን ሁሉ ወስቶ ይገብራሉ። የሚገርማችሁ ነገር ማለት ነው ያ ሁሉ እንደ አጠቃላይ የሚገበረው ለምንድን ነው? ለሴጣን ነው። እና ብዙ ጊዜ በቃ የት ወንድሞቼ፣ በቃ ብዙ ሰው እንደዚህ ልጅ ጠፋብን ብሎ በየቦታ ያፈላልጋሉ። ህጻን ጠፋብን ብሎ ያፈላልጋሉ። ግን ያ ሁሉ ለምንድን ነው? ለሴጣን ግብር ነው። ለሴጣን ሊገበር ነው የሚወሰደው ማለት ነው። ስለዚህ እና አሁንም ቢሆን ባለም ላይ ያላችሁ ወንድሞች፣ እዚህ ኢትዮጵያም ያላችሁ፣ ስለዚህ ልጆቻችሁን በደንብ አድርጋችሁ ብትጠብቁ ደስ ይለኛል። እንደውም ባንኩ ጊዜ በጣም እኔ ያ ብዙ አንዳንዴ ሚዲያ የምከታተላለው ግን ያን ያወራሁት ነገር አልቀራም። ይው አሁን በየ አሁን በየቦታው አንዳንዴ ብዙ ሙዚ ዩቲዩብ አልገባ አንዳንዴ ግስ ተገባ ግን አይዋለው ልጅ ጠፋብን ብሎ ያፋልጋሉ። እዚህ ራሱ ያለበት ነገር ልጅ ጠፋብን ብሎ በየቦታው በየቤተ ክርስቲያኑ ተጽፎ ይሰቀላል። ጻኑ ልጅ ምናምን ግን ይሄ ሁሉ ምንድነው? ያ ሰው ሰርቆ የሚወስደው ለሴጣን ሊገብር ነው እንጂ ለማሳደግ አይደለም። እንዴት ብሎ አንድ ሰው ሊያሳድግ ብሎ ልጅ ወስዶ ያሳድጋል? እንዴት እንደዚህ? ግን ያ ሁሉ ሰይጣን የሚገበል ልጅ ነው። ምክንያቱም እነሱ አልወለዱማ። ግን ለነገሩ ያወለደም ጨካኝ ነው፣ ወልዶም ሰጣሉ። ግን የሚገርማቸው እዚህ ጋር ምንድነው የራሳቸው ልጅ ሲሆን በቃ እንደዛው ያ ሰው የራሱ ልጅ ሲሆን ደግሞ አፍቱ ደግሞ እንደዛ ነው የሚጨምርለት። የሰው ልጅ ደግሞ ሲሆን ትንሽ ዝቅተኛ ይሆንበታል። ያው ደረጃ አለው እዛ ይነገራቸዋል ማለት ነው። እና እንደዛ ነው። እና ብዙ ደግሞ ልጅ መውለድም ማይችሉ ደግሞ እንደዚህ የሰው ልጅ ይዘው ይሄዳሉ፣ ሰርቆ ይወስዳሉ ማለት ነው። በዛ በዛ ምክንያት ብዙ ልጅ የሚጠፋውን በዚህ ምክንያት ነው። ስለዚህ አግዙኝ ባላችሁበት ወንድሞቼ። እና እኔ ያ ሁሉ ታሪክ ላወራ ብዙ ሰዓትም አይበቃኝም። ስለዚህ እናንተ እያላችሁ አይክፋኝ እና ደግሞ እኔ በጣም በአሁኑ ችግር ላይ ነው ያለሁትኝ። ጸሎትም አድርጉልኝ እና የመጨረሻ ላይ ደርሻለሁ። ስለዚህ ለአንዴና ለመጨረሻ ጊዜ ልለምናችሁ፣ ወይ በዳግም ወይ ልሞት እችላለሁ፣ ያው እግዚአብሔር ቀኔ ካደረሰው። ስለዚህ አግዙኝ ባካቹ ምንም የጊዜና ሰዓት የለኝም። በእውነት ነው ማለት ጊዜ ካልተከምከ በጣም ከባድ አሁን ሁኔታ በጣም በጣም ከባድ በቃ ብዙ ጊዜ ምክንያቱም ስራ ነው። ስለዚህ ባላችሁ ብትሆናችሁ አግዙኝ። እቶ እንደሞቼ ከናን የለም፣ ከእግዚአብሔር በታች ሁሉ ያወጣኝ እግዚአብሔር ነው። ስለዚህ ይህ ወንድም ሰጥቶኛል። ስለዚህ ባላችሁበት ሆናችሁ ላንዴና ለመጨረሻ ጊዜ አግዙኝ። ከናንተ ውጭ እኔ የሚያግዘኝ የሚረዳኝ የለኝም እና ባላችሁበት ሆናችሁ ምንም ሳትንቁ ትንሽ ነው ትልቅ ነው ሳትሉ አግዙኝ፣ እርዱኝ፣ ለአንዴና ለመጨረሻ ጊዜ እንለምናችሁ። በዓለም ላይ ያላችሁ ወንድሞቼ፣ ባላችሁበት እግዚአብሔር ከናንተ ጋር ይሁን። በጣም ነው ወዳችሁ፣ በጣም ነው የማከብራችሁ። ውሌም በልቤ አላችሁ። ስለዚህ አሁንም ደግሞ ውሌም ከጎኔ እንደምትቆም እንደምታግዙኝ ተስፋ አደርጋለሁ። ባላችሁበት ሰላማችሁ ይብዛ፣ እግዚአብሔር ከናንተ ጋር ይሁን። እና እግዚአብሔር ይጠብቅልኝ ብያለው። እኔ በጣም ነው የምወዳችሁ አሁንም በልቤ ያላችሁ። ከጨለማ ወደ ብርሃን ያወጣችሁ ተስፋ የሰጣችሁኝ እናንተ ናችሁ። ስለዚህ አሁኑም ደግሞ ተስፋዬ ወደፊት እንዲመጣ አድርጉልኝ። እኔም አግብቼ ወልጄ ልኑር እኔም እንደ ሰው። ስለዚህ አሁኑም ትናንት እንዳገዛችሁኝ አሁንም አግዙኝ፣ ከጨለማ ወደ ብርሃን አውጡኝ ይላለው እህት ወንድሞቼ። የባካችሁ ለአንዴ ለመጨረሻ ጊዜ ብቻ ለምናችሁ አግዙኝ። ባላችሁበት እግዚአብሔር ጠብቅልኝ። ከዚህ በላይ እኔ የምላችሁ ነገር የለም። ከአሁን በ ለምስጋና እንድመጣ እግዚአብሔር ያቃኝላለሁ። ባላችሁበት እግዚአብሔር ጠብቅልኝ፣ እህት ወንድሞቼ።